ወሳነም ብለናል ሰላምና ጤናን እንመኛለን ከትዝታችን በኢቢኤስ አቤት ሰፈር የሚለው ቃል ብዙ ጊዜ የሆነ የሚሰጠኝ ስሜት አለ ለኔም ብቻ ሳይሆን ለብዙዎቻችሁ የሚሰጥ ስሜት አለ እንዲህ አይነት ግርግር ያለበት ላዳ ታክሲ ብቅ ጥልቅ የሚልበት አነስተኛ ቤቶች ያሉበት ካፍቴሪያ ያለበት ውጭ ሰዎች የሚስተናገዱበት ይሄ የመንገድ ዳር ምግቦች ያሉበት ወጪ ወራጁን ቁጭ ብለን የምናይበት አንዳንዴም ደግሞ የምንጫወትበት ያ ሰፈር ይሰኛል በራሱ ለማንኛውም አዲስ አበባ ከትዝታዋ ሲቀዳ በበርካታ ሰፈሮች ውስጥ ያለ ትዝታዋ ትላንትነቷን ዘመኗን ያሳያል በዚህ ወጣ ስንል የአርሜኒያን ክለብ ይባላል። ይሄ መንገድ ወደ 5 ኪሎ ወደ ቅድስት ማርያም የሚወስድ ነው። 5 ኪሎ አለ፣ 6 ኪሎ፣ ያ በሙሉ የተማሪ ቀዬ ነው፣ የትምህርት ቤት ስፍራ ነው። እንዲሁም ደግሞ የብሔራዊ ሙዚየሙም እዚህ አካባቢ ነው ያለው። ለማንኛውም ዛሬ የመካነ ኢየሱስ ተማሪ ቤትን ትዝታልና ነው እዚህ መጣ ነው። ለእምነቱ ተከታዮችም እንዲያውም ከእምነቱ ተከታዮች ውጭ ይላሉ። ታዲያ እዚህ 5 ኪሎ አካባቢ የሚገኘው የአዲስ አበባ ወንጌላዊት ቤተክርስቲያን መካነ ኢየሱስ ተማሪ ቤት የቀድሞ ተማሪዎች ትዝታችንን እንጫዋወት ብለው በስልክም ተደዋውለው ተሰባስበዋል። አገር ውስጥ የሚያሉት ውጭም የሚያሉት እዚያ እየጠበቁኝ ነው። መካነ ኢየሱስ ተማሪ ቤት ይኸው ከትዝታው አብረን እንቀዳለን። አብራችሁን ቆይ

እንደራሴ አበበ ወንድሜነህ የሚባሉ የእሳቸው ቤት የነበረ ነው። በጃንሆይ ጊዜ ማለት ነው። እሺ። ዲዛይኑም በጣም ደስ ይላል። አዎ። ያው አንድ ጓደኛዬ እዚህ አለ። እሺ። እችን ጥግ ጥግ እንደዚህ ይዘህ ነው ከትምህርት ቤት ከቤት የምትመጣው፣ አለ። እሺ። በደም እያሾፍብኝ እሺ። ይሄ ነው ዋናው መግቢያ መካነኢየሱስ ትምህርት ቤት። አሃ፣ የድሮ ቆርቆሮ በር ነው። ከታቹ ቀዳዳ ነው። እሺ። ስለዚህ ሱቅ በደረቶች ይመጣሉ። ኦቾሎኒ ከታቻ ቀብሉናል እና አንዳንድ ጊዜ ያው ሳን ከፍል የምንወስድ ነበረ። ይህኔ ነው ነው እያለ ማለት ነው በአምስት ሳንቲም እንደዚህ አፍሶ በሚሸጥበት ጊዜ ትምህርት ቤቱም ቤተክርስቲያኑም አንድ ግቢ ውስጥ ነው ያለው ማለት ነው። ቤተክርስቲያኑም ትምህርት ቤቱም እና በደስታም በሀዘንም ጊዜ ያው ይሄ ደውሉ የሚደወልበት ነው እና ይሄ ቤት፣ እሺ ቤተክርስቲያኑን እንትን የሚያስተዳድሩ የነበሩ ቄሶች የመጀመሪያው ቄስ እዝራ ይባሉ ነበር፣ እኛ በነበረን ጊዜ ማለት ነው። ከዛ በኋላ ቄስ ታዬ የሚባሉ መጡ። ከቄስ ታዬ በኋላ አሁን የሴቶች የወንጌላዊት ቤተክርስቲያን የሴቶች ማህበር እንትናቸው ነው ይሄ የሚሰሩበት ራሱ ቅዝቅዝ አካባቢ በጣም ራሱ ደስ ይላል፣ በጣም ደስ ይላል። እና እዚህ ይኸው እንግዲህ ተማሪዎቻችን እዛ ጊዜ ነበሩ። እሺ፣ የቀድሞ ተማሪ ነው አውቅህ። አዎ፣ የቀድሞ ተማሪ ነው። በደስታ ዮናስ፣ ዮቤል ተፈራ፣ አቶ ሲራክ ማሞ ይባላሉ። ሚካኤል ተድላ መዝሙር አስተማሪያችን እውነት ወይዘሮ ፌቨን ትባላለች። እግዚአብሔር ይመስገን። የፋሲል ባለቤት አ

የምታየው ህንጻውን የተሰራው እሱ ስምንተኛ ክፍል። ከዛ ደግሞ አቶ እንድማገኝ የሚባሉ እዚህ የሚኖሩ ሰው ነበሩ። የነሱ ቤተሰቦች የሚኖሩበት ነበረ። እዛጋር ውሃ ጉድጓድ አለና የድሮ ጥበቃዎቹ ምን ያደረጉ ነበር? እዚህ አትክልት ስለነበር ውሃ ስንጫወት ኳሱን ቀምተው ጉድጓዱ ውስጥ ይከቱት ነው። እሺ፣ ከዛ ውሃ ካጠጣ በኋላ ነው ኳሱ ወቶ ቢሰጠን። ስለዚህ እነሱን ስራ ያሰሩን ነበር። እና ጥሩ ጊዜ ነበረ። እሳቸው ዳይሬክተራችን በዛ ጊዜ አሁን ዳይሬክተር ነበሩ ሸርተ ተመስገን

ይህ በጣም ወደው ጥቅስ ነው እና የዳይሬክተራችን ቢሮ እዚህ ጋር ነበር። እዛ ዳር አንድ ያ ክፍል ነበረች፣ በጭቃ የተሰራች ቤት። ከዛ ከጀርባው ምሳ ቤት ነበረ፣ ታች ምሳ ቤት ነበረ፣ እዚህ ምሳ ቤት ነበረ። እዛ ጋም ዛፍ ነበረ፣ ከዛፉ ዙሪያ ቧንቧ ነበረ፣ አራት ቧንቧ። እዛ ነው ውሃ የምንጠጣው፣ እንደዚህ አድርገን እንጠጣበት። እንደዚህ ያው የተማሪ ደንቡ ነው። ደስ ይላል። ትልቅ ወንድሜ ኳስ እዚህ ሲጫወቱ ይችን አንዷን መስታወት ሰበረ። እሺ እና በዛ ጊዜ የነበሩት ጥበቃው አቶ ታደሰ ይባላሉ። ይሄ ከስዊድን የመጣ አራት ሺህ ብር አይገኝ ምናምን አሉ። እሺ አባቴ ስራ የሚወዱ ሰው ስለነበሩ አባቴ መስታወቷን በሁለት ብር ከሀምሳ ገዝተው ገስተው መሰላ አባቴ ሰላም ብለናል፣ ሰላም ብለናል፣ እንኳን አደረሳችሁ ብለናል። እግዚአብሔር በምረቱ በቸርነቱ ጠብቆ ለዚህ ስላበቃን ለእግዚአብሔር ምስጋና እንሰጣለን። ወንድማችን ሲራክ በጸሎት እንዲከፍትልን ልጋብዘው። እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣችሁ። እንኳን ከብዙ አመት በኋላ በሰላም እግዚአብሔር አገናኘ። ብዙዎች ወገኖቻችን የሉም። እግዚአብሔር ባሉበት ረፍታ ይሆናቸው። ያሉትን ደግሞ እንዲህ ተገናኝተን ለተሻለ ስራ እንዲያበቃ እግዚአብሔር እናመሰግናለን። እግዚአብሔርን ሁላችን እናመሰግናለን። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። አምላክ ፈቅዶ አምላክ ወዶ በሕይወት ተገናኝታችሁ በዚህ ስፍራ ስላላችሁ እውነት በጣም በጣም ደስ ብሎኛል። እንደዚህ አልጠበቅኩም ነበር። ምንድን ነው የምናደርገው? ወደ ልጅነታችን ነው የምንመለሰው። ይሄኛውን የትልልቅ ሰዎች ካባችንን እናወልቅና የትምህርት ቤታችንን ትዝታ ዘና ፈታ ብለን እንጫወታለን። ስሜ ፍቅሬ ባህሩ ይባላል። እና እንግዲህ እዚህ ትምህርት ቤት በጣም ትዝ የሚለኝ ነገር ቢኖር ሶስት እህትማማቾች ማማቾች ነበሩ ፍቅር ፋንታ፣ ተስፋ ፋንታ እና እምነት ፋንታ እና ክላስሜቶቻችን ነበሩ ለሁላችንም እና የሚኖሩትም እዚህ ግቢ ነበር። እና አባትም ነበራቸው አባ ፋንቱ እና የሁላችንም አባት ነበሩ። እና ሁልጊዜ እኔ እረባሽ ስለነበርኩኝ ሁሌ ይቀጣለሁ። እና ስቀጣ ሸርተ መስገን ጋር እንዳልሄድ አባ ፋንቱ ነይና እዚህ ጋር ቆሚ ይሉኛል። እዚህ መግቢያው ጋር እዛ ጋር ቆሜ ይረሳሉ ደግሞ እሳቸው እና በዛው አልገባ እሷ የምታጠፋው በምክንያት ነው። ስለዚህ ስታጠፋ እሷን አታስወጧት ከክፍል ባላለሁ ዳይሬክተራችን ነበር፣ ቲቸር ተመስገን አስገብቶ የሆነውን ምክር ይመክራል። ስለምረብሸው እና ስለማስቀይመው የነበረው አሁን ግን በዚህ አጋጣሚ እኔ ይቅርታ ፋሲል ወልደማርያም ማርያም እባላለሁ። የዚህ ትምህርት ቤት ተማሪ አንድ ክላስ ነበርን። ሁለታችን ፍቅሬ ባህሩና ንግስት ያሉ አብረን ተማር ነው አንድ ክላስ ለብዙ አመታት። እኔ ከማስታውሳቸው ነገሮች የእኛ የነበረው ግሩፕ በጣም ጎበዝ ተማሪ ያሉበትና እኔ ዝቅ ካለው ውስጥ ነኝ። ጎበዝ ተማሪዎች ነበሩ፣ እንደነ በረከት ከበደ አይነት መጠራት ያለባቸው ፍቅሬ ከበደ የሚባል ፍሬዘር ገበየሁ ሞቱ። ብዙዎቹ በቃ የሽብር ጊዜ ንግስቲ እኔ ሆነን ቴብል ቴኒስ ግፊያ ግድያ ነበር። መሸናነፍ ማለት ጦርነት ነበረ። በተለይ እሷ ኃይለኛ ነበረች። ቲቸር ተመስገንን ከሀያ ምናምን አመት በኋላ እሱ ሉተራን ወርልድ ፌዴሬሽን ይሰራ ነበር። ከዚህ ከለቀቀ በኋላ እኔ ደግሞ አንድ ኢንተርናሽናል ኤንጂ ውስጥ ፋውንዴሽን ውስጥ ሰራ ነበር። እና እዛ ለማነጋገር ሲሄድ የዛ ድርጅት ኮኦርዲኔተር ሆኖ አገኘ ዳይሬክተርና፣ እንዴት እንደስ እንዳለኝ እኔ ተማሪ ሆኜ የነበርኩት ዳይሬክተሬን እዛ አገኘሁት። እኔ ደግሞ ገንዘብ ሰጪ ሆኜ ሲሄድና ቁጭ ብለን ብዙ አወራን። መካነኢየሱስ ተማሪዎች ትዝታቸውን ቀጥለዋል። እንግዲህ እዚህ ያሉት ከተለያየ አካባቢ የመጡ ናቸው፣ በተለያየ ህይወት ውስጥ ያሉ ናቸው። አሁን ደግሞ ትዝታ ነጋሪ ዋደ ባለቢጫ ስም ያጸደባላለ ጸደመርጋ እኔ ብዙ ትዝታ አለኝ። ጋሽ ተመስገን ዳሪኮ ነው የምንለው። ዳሪኮ እኔ ሶስተኛ ክፍል ነው እዚህ መካነኢየሱስ የጀመርኩት ስጀምር በጣም ስፔሊንግ ሽምደዳ ነበረ ማስታውሰው፣ እና ከሌላ ትምህርት ስለመጣው ትንሽ ያዳግተኝ ነበረ። እህቴ ጎበዝ ነበረች እና እሷን እየተከተልኩ በጣም አጠና ነበረ። ለአሁኑ ኑሮዬና ለአሁኑ እድገቴ ጥሩ ደረጃና ጥሩ ህይወት ሰጥቶኛል። ይህንን ትምህርት ቤት በጣም ነው የማደንቀው። ቲቸር ፌቨን ደግሞ ስታስተምረን ነበረ በጣም ደስ የሚል መዝሙሮች አሉ፣ በህይወታችን እስካሁንም እንድንቆምበት ያደረገን። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ፣ ናኑን እንስማ እንሂድ ሲሉኝ ደስ አለኝ፣ ና ና እንጽልይ እንሂድ ሲሉ ደሳለኝ። ዳሪኮ ሳገባ ያኔት የሙሉ የአሁኑ ባለቤቱ የልጆቹ ናት። እኛ ወደ ባንቢስ ነው የምንኖረው። ራምፒክ ስናደርጋት ዳሪኮ በቃ ገርል ፍሬንዱን ፒክ አደረገ እያለ እንስቅ ነበረ እና ነው ወንድሜ ደግሞ ልጁን በማግባቱ ናው የዳሪኮ ልጅ የእሱ ታናሽ እና ደስ የሚል ፋሚሊ ውስጥ ነው የገባነው። እኔ ብዙ ታሪክ አለኝ። ትምህርት ቤት ውስጥ ሰላማዊ እና ረብሸኛ ነበርኩ። ሁለቱም ነው። ሁለቱንም ማለት ትምህርት ቤትም ስመጣ ጋሽ ተመዝጋን ያው፣ ዳሪኮ እሱ ነው ያስገባኝ። የሆነ ትምህርት ቤት ውስጥ ትምህርት አልማርም ብዬ ኳስ ብቻ ነበር የምጨዋት፣ እና ከክፍል እየወጣሁ ኳስ ጨዋት ነበር። ከዛ አባቴ ነገረውና እንዲማራረጓሉ አለ ይዞ ይመጣ እዚህ አስገባኝ። ትምህርት ቤት ወንድም የም ነበር። በዛ ጊዜ ጋሽ ደቤ ማስተማሪያችን ነበር፣ ሲሪየስ ነው። የእሱም ተማሪ ነኝ። ፌቨን ደግሞ የመዝሙር አስተማሪያችን ነበረች። መጨረሻ ላይ ደግሞ አንድ መስሪያ ቤት ውስጥ መብራት ኃይል ውስጥ አብረን ሰርተናል። አስቴር ደግሞ የእኛ ክፍል ጎበዝ ተማሪ ነች። ባይዞ አስቴር ጃለታ፣ ጃለታ ጃፈሮ ልጅ ነች። ጃለታ ጃፈሮ ማለት ለማ በገበያን የጻፉ ብዙ የአማርኛ ምናምን የጻፉ የሳቸው ልጅ ነች አስቴር። ድን እናሳለን ድን እናሳለን እንዴ በገበያ በቀድሞ የትምህርት ካሪኩለም ውስጥ የአማርኛ መማሪያ መጽሐፍት ነበር አይደለና። በጣም ቀለም ተማሪ ነበረች። ዮናስ እና እሷ ይፎካከሩ ነበርና አይ ቲንክ እሷ አንደኛ ትወጣለች። እኛን እናደዳለን ለምን እሷ ትበልጣለች እያል እዮቤድ ከእኛ ትንሽ ነበር እዮቤድ እዮቤድ። እሱ ባይ ዘዌይ እዚህ ትምህርት ቤት ውስጥ ወንድሞቹም ነበሩ። በጣም የሚያሳዝነው ሶስት ወንድሞቹ እዚህ ይማሩ ነበር። ግርማ ከበደ የሚባል የመጀመሪያ የቀይ ሽብር እያለ መጨረሻ መንግስቱ ኃይለ ማርያም ነው ያስቆመውና እኛ ከዚህ ወተን ሚኒሊክ ስንማር የሱን ሶስት ወንድሞች እዚህ ብርሃንና ሰላም አካባቢ እሱ እንደውም ትንሽ ስለሆነ ነው ያን ጊዜ ሲወራ ከቤት ትቶት ሄደው እያቄም መስፍን ተፈራ፣ አለማየሁ ይው ተፈራ፣ መኮንና መኮን ተፈራ ሶስት ወንድ በአንድ ሌሊት ከቤት አውጥቶ እና እሱ እንደውም በማግኘቴ ደስ ይለኛል። በጣም ልብ የሚነካ ነው ያንተ የወንድሞች ታሪክ። ወንድሜ አዘን እድሜ ልክ ነው ይባላልና ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። አሁን ወደ ጎበዟ ተማሪ እናልፋለን። ሲጎበዛ ቢተላለፍብኝ የለም አሁን ሁሉም መስክረውልሻለሁ። እኔ ትምህርት ቤቱን በጣም ነው የምወደው። በጣም ጥሩ ታሪክ ጥሩ ጊዜ ነው የነበረኝ። ከአንደኛ እስከ ስምንተኛ ክፍል ነው የተማርኩት። በጣም እጫወታለሁ። ውጭ ወጥቼ ስጫወት፣ ግን ደግሞ ትምህርትም እማራለሁ አጠናለሁ ወርኪን ሁሌ እሰራለሁ። ለዚህ ነው ጎበዝ ስሆን። ሌላው እንግዲህ አስተማሪዎቼ ናቸው። ፌቨን በጣም በጣም የምወዳት በጣም ነበር የምወዳት። እንደገና ድምጿ በጣም ቆንጆ ነው። በቃ በጣም ደስ ይለናል ስትዘምር። ደበበ ወደ አካባቢ ሰፈራችን የሚቀራረብ ነበር እና ከድሬት ውጭ ማያቸዋለሁ። የአማርኛ አስተማሪያችን ነበረ። ከተሳሳትኩኝ የጉብዝ ነው ምን ደረሰ ትራል ታክፍ እንደጨረስኩኝ ስኮላርሽፕ አግኝቼ ወደ ቡልጋሪያ ሄድኩኝ። አንድ አመት ተኩል ከተማርኩ በኋላ ወደ አሜሪካን ሀገር ሄድኩኝ። ዶክተራችን በጣም ዘናጭ ነበሩ። በቃ ጫማቸው፣ ከረባታቸው እና እኔ ከአንድ እስከ ስምንት እስከምባር ደሞ ሻርፕ ነው። በቃ ሁሉ ጊዜው ቋቋ ያል ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። አዲስ አበባያው አዲስ አበባ የትውልድ አገሬ ያደኩብሽ ስፍራ መካቶ ሰፈሬ። በሙዚቃ ነው መካነ ኢየሱስ ሰፈሬ፣ መልካም ቴኒስቴ ብሎ መካነ ኢየሱስ። ሁሉም ሰው ስምንት ዓመት ነው የተማረው። እኔ ግን ዘጠኝ ዓመት ነው የተማርኩት። ሰባተኛ ክፍል ደግም ታሪያ እግዚአብሔር እንዲኖረኝ አድርጎ ስላሳደገኝ ትምህርት ቤቴም በጣም ወደዋለሁ፣ አስተማሪዎችም በጣም ወዳቸዋለሁ። ወንድም ሴትም ነበር ጓደኞቼ ዘነበ ጫላ፣ ሴቶች ወንዶች ደግሞ ፋሲል፣ ሰለሞን በላይ። ብዙ ጊዜ ፋሲል ከሌላ ጋር ለሁለት ለሁለት ነው የምንጫወተውና ሰለሞን ደግሞ ከእኔ ጋር ነበር የሚገባው እና በቃ ስንመታ እኔ ግራኝ ነኝ ግራኝ ሆኜ በቃ በጣም ስለምመታ እሱን እናሸንፈው ነው። እግዚአብሔር ይመስገን። አስቴር ጃለታ እባላለሁ። ከአንቺ በፊት አባሽን አስዋቂኝ በእናትሽ። አባቴ ጃለታ ጃፈሮ ይባላል። የመጽሐፍ ደራሲ፣ የትምህርት ቤት ዳይሬክተር፣ ብዙ መጽሐፎችን ደርሷል። በጊዜውም ደግሞ ለፊደል ሰራዊት የሚል ለሰራዊቱ ፊደልን የሚማርበት መጽሐፍ ያተሙ ናቸው በመሰረተ ትምህርት ጊዜም ብዙ ወደ 8 9 10 መጽሐፎች ደርሰዋል በጊዜውም በህይወት በነበረበት መጨረሻ ላይ የኦሮምኛ ዲክሽነሪ በመጻፍ ላይ ጅምር ላይ ነበሩ ትምህርት ሚኒስቴር ዳይሬክተር ሆኖ ሰርተዋል ዩኔስኮ ውስጥ ሰርተዋል የተወለድነው ሰባት ልጆች ነን አራት ሴትና ሶስት ወንዶች ናቸው ከአንድ ቤት ስድስት ተማሪዎች ነበር እዚህ ምንማር የነበረ። ስለዚህ በአባትሽ መጽሐፍ ተምራችኋል ማለት ነው? ተምራችኋል። እኛ ስንማር ፊደል የቆጠር ነው። ቄስ ትምህርት ቤት ሄደን ሳይሆን በአባታችን መጽሐፍ ነው እኛ እና ፌበን ባይሳ ቤታችን ፊት ለፊት ለፊት ለፊት ነው። በጣም ቤተሰብ ነን እኛና እነሱ ቤቶች በሙሉ በዛ ነው የተማርነው። የጦጦ መካነ ኢየሱስ ቤተክርስቲያን መስራችና ቸርቹን ያቋቋሙ የእኔ አባትና የእሷ አባት ፊት አውራሪ ባይሳ ሁለቱ ናቸው። በዛ ጊዜ ያንን ቤተክርስቲያን ቆርቆራው የገነቡት እና ከዚህ ሁሉ አመት በኋላ በመገናኘታችን በጣም ደስ ብሎኛል። ጋሻው ዮሴፍ ዳሪኮ የሚለውን ቅጽል ስም ቲሸርት ተመስገን አያውቀው። በዛ ነው ወቅት ማለት ነው። ኳስ ስንጫወት ዳሪኮ መጣ ይባላል። ከዛ የዛን ጊዜ ኳስ እንጠብቃለን እና ቲሸርት ተመስገን አሁን ይመስለኛል ዳሪኮ እንትን ኮድ ስም ነበረ። ዮናስም ያውቃል። ሌላ መናገር የምፈልገው ዮናስ አውትስታንዲንግ ተማሪ ነበር። የእኔ ታናሽ ወንድምም ዳኒኤል ዮሴፍን ባንዲ አውትስታንዲንግ ተማሪ ነበሩ፣ እና ቲሸርት ተመስገንም ያውቃል። ሁሌ በየዓመቱ ዮናስ ሳይጠራ አይቀርም። አሁን ምን እንደደረሰ መጠየቅ አለበት እንጂ በጣም ጎረበስ ተማሪ ነበሩ። ሶስት ወንድሞቼ እዚሁ ተምረዋል። የዮናስም እንደዚሁ በጣም ብዙ ወንድሞች፣ እናቶቹ እዚሁ ትምህርት ቤት ነው የተማሩት። ዮናስ ጋር ጎረቤት ነን፣ አብረን ነን ያለ ነው። ከአንድ እስከ ስድስት ያው በአማርኛ ነው ሸርፋንቱ የሚባሉ ነበሩ፣ መጽሐፍ ቅዱስ አስተማሪያችን። ከሰባትና ስምንት ደግሞ ህንዶች ነበሩ፣ በእንግሊሽ ባይብል የሚያስጠሩ እና ያ ጥሩ ነው። ያንን ማወቁ ነው። አሁን ለዚህ ስነ ምግባር ቤዝ የጣለው የሚመስለኝ። የብዙነሽ በቀለም ልጅ በፍቅሯ እዚህ ነበር የተማረችው። የይነቃቸው ሸቴም ልጆች ነበሩ፣ ስማቸውን አሁን አላስታውሰውም እንጂ እዚህ ይማሩ ነበረ እና ትምህርት ቤቱ ብዙ እንትኖችን ያፈራ ነው። እኔ ትዝ የሚለኝ ጥላሁን ገሰሰ ህጻናቶች ሆነን የተለያዩ ፕሮግራሞች፣ ቲያትሮች አሉ እና ጥላሁን ገሰሰ ይመጣና እረ ጎራው ያለ አዳራሹ ሲዘፍን ትዝ ይለኛል። ሌላ ደግሞ ምን ያህል ጥላሁን የኔ ክላስሜት ነበረ፣ እሱም ካደግን በኋላ ሲዘፍን አስታውሳለሁ። እና እሱ ሲገጥም በቃ ማንም አይደርስበትም። የአብዲሳ አጋ ልጆች ሁለቱ ክላስሜቶች የነበሩ ሰላማዊት አብዲሳ እና ደንበላሽ አብዲሳ የሚያሳዝነው ግን በህይወት የሉም። በጣም ጎበዝ ተማሪዎች ነበሩ። በተለይ ሰላማዊት በጣም በጣም ጎበዝ ተማሪ ነበረች እና ገጣሚ ነበረች። ከሃምሳ ዓመት በኋላ አብዛኞቹ ዛሬ የተገናኙበት ነው። የዲሬክተሩ የአባታችን ልጆችም የታደሙበት ነው። ይሁን መድረኩ ያንተ ነው። እዚህ ልንሰበሰብበት የበቃ ነው ምክንያት የእውነት ከአሜሪካ ተመልሼ በምመጣበት ሰዓት የዱሮ አስተማሪዎችን መፈለግ ምክንያቱም ለዚህ ያበቁኝ እነሱ ስለሆኑ መፈለግ ጀምሬ ነበር። እና ያው ቲቸር ተመስገን ያው የትምህርት ቤቱ ዳይሬክተር ነበር። እኔ ዳሪኮ ብዬው አላውቅም። በነገራችን ላይ ሁላችሁም እዚህ ማወቅ አለባችሁ። ቲቸር ተመስገን የት ነው ያለው ብዬ ስል በህይወት የለም አሉኝና አለቀስኩ። ከዛ እዚህ መጥቼ የማነ የሚባል ልጅ አለ አንተ ቲሸርት ተመስገን ምናምን ስለው አሉ ይመጣሉ፣ እሑድ ይመጣሉ አለ። በል ስልኩን ስጠኝ ብዬ ወዲያው ደወልኩለት። ደወልኩለትና አወራን፣ ደስ አለው። መጥቼ ጠይቀሃለሁ አልኩ። የዛሬ ሁለት ዓመት ሁለቱ አስተማሪዎች በህይወት ከዚህ ዓለም በሞት ስለተለዩን፣ እነዚህ አሁን ያሉትን ለምን አንጠይቅም? እዚህ ያደረሱን እነሱ ስለሆኑ እውቅናም ምስጋናም ያስፈልጋቸዋል የሚያስፈልጋቸዋል ብዬ አልኩ። ተዝታው ተጀመረ አለን ይኸው። ለዚህ በቃን፣ ለዛሬ ቀን በቃን። ስለዚህ በእነሱ ስም አመሰግናለ እና ይኸው እንግዲህ ጉልበት እንስማለን። ይሄ ነው በቃ። ለሁሉም ጊዜውን ይጠብቅለታል በማለት ሰላም ይህንን እንግዲህ በማስታወሻነት ያው አስተማሪዎቻችን የክብር ካባ የቲኤፍኤፍን መጀመሪያ ዳይሬክተራችን አቶ ተመስገን አመንቴ፣ መምህራችን ትሸር ደበበ በየነ እዚህ ድረስ የመጣችሁበት የታክሲ የሚሆን ነገር አዘጋጅተናል። እድሜን ጤና ሰጥቷችሁ አምላክ እንኳን ለዚህ በቃችሁ ለማለት እወዳለሁ። ክብር ለሚገባው ለእግዚአብሔር በመጀመሪያ ክብር ይሁን፣ በህይወት አኑሮ ያገናኘን። ዮኒ ደግሞ የእኔ መሰለ ቅዱስ ሀሳብ በልቡ ስለኖረ ክብር ለሱ ይሁን። አስተማሪ መቼም እንደምታውቁት የብርሃን አባት ነው። እኔ ደግነቱ ከባድ ትምህርት አላስተማርኩም። መዝሙር ነበር ማስተምረው። ሁሉንም አመሰግናለሁ። ከሁሉም ደግሞ እናንተም ተባረኩ። ሁላችሁም ወጣቶች ናችሁ። እንደው ጥንት ከማውቃችሁ ትንሽ ነች የጨመራችሁ ተመስ ናቸው ተባረኩ። ቅድም ስለ ጥላሁን ገሰሰ አንስሳችሁ ነበር። ተማሪዎችን ከተቀበሉት አንዱ እኔ ነኝ። ምን ያህል ጥላሁን ትንሿን ንጹህ ብር ጥላሁን አንዱ እኔው ነኝ ጥላሁ መሰለኝ። ጥላሁን ገሰሰ ሶስት ልጆች ይዞ መጥቶ ይሯሯጣል ወደ ላይ ወደታች በኋላ፣ አቶ ጥላሁ ምን ሆንክ አልኩ። ሶስት ልጆች ይዤ መጥቻለሁ ሚስቴር ገንዘብ ሚኒስቴር ነው የምንሰራው። ከሶስቱ አንዱ እንኳን ሌላ ቦታ ቢገባ ችግር አለብኝ። ሶስቱ እዚህ ቢጠቃለሉልኝ ባለቤቴን እ ቤት እገባለሁ። ይህን አትጨነቅ፣ ፈተናውን ካለፉ ይገባሉ። አትጨነቅ አንተ። በአጋጣሚ ሶስቱም አልፉ። ንጹህ ብር ለአንደኛ ክፍል፣ ሁለቱ ግን ሁለተኛ ክፍሎች ናቸው እዚህ እኛ ጋር ሲጀምሩ በጣም ተደሰተ። ከእለታት አንድ ቀን ከባለቤቱ ጋር አራት ኪሎ መኪና ውስጥ ቁጭ ውሏል። ከመኪና ወርዶ በእውነት ነፍሱን ይማረው ከሚስቱ የልጆቻችን አባቴ ይሄነው አለ አስተዋወቅን። ከዚህ ከለቀክ በኋላ ሌላ አካባቢም ያሉትን እዚህ የመጣችሁትን ተማሪዎች እግዚአብሔር እድሜ ይስጣችሁ፣ የተደላደለ ኑሮ ይስጣችሁ፣ እድሜ ከጤንነት ጋር ይስጣችሁ። አመሰግናለሁ። የተወደዳችሁ የስራ ባልደረቦቼ እንደዚሁም የተወደዳችሁ ተማሪዎቼ፣ እዚህም የተገኛችሁ እዚህም ያልተገኛችሁ፣ በያላችሁበት ስፍራ እግዚአብሔር በረከቱን ሁሉን ነገር አሳምሮ ውብ አድርጎ አባዝቶ ይስጣችሁ እንላለን። ስታመም ቤት ድረስ እንደዚህ ተሰብስባችሁ መታችሁ በጸሎታችሁ ሁሉ በጣም እግዚአብሔር አብስቶ አብስቶ እናንተንም ልጆቻችሁንም ቤተሰቦቻችሁን ሁሉ ለበረከት ያድርጋችሁ። ተባረኩ፣ ተባዙ። ጥሩ ምሳሌ፣ ጥሩ አርአያ፣ ይሄ ነው። ይሄ ሁሉ ወደ ስከት ነው የሚያወጣ እናንተ ደግሞ እንግዶቻችን የው አሳምራችሁ ሁሉን ነገር ውብ አድርጋችሁ እሱም በሰማይም ውብ አድርጋችሁ በአሜሪካም በአውሮፓም በዓለም ዙሪያ ለምትገኙ የቀድሞ የመካነ ኢየሱስ ተማሪዎች ጥሪያችንን እናስተላልፋለን። መታችሁ ደግሞ እንደዚህ በረከቱ ተቋዳሽ እንድትሆኑ አብረን እንድንጫወት አብረን እንደዚህ አይነት አክብሮት እንድናደርግ እንጋብዛችኋለን። የዋትሳፕ ቁጥራችን አለ። 0912145539 ላይ ዋትሳፕን ጆይን ማድረግ ትችላላችሁ። የመካነ ኢየሱስ ልጆች ነን ይላል ግሩፓችን እና እናመሰግናለን። እግዚአብሔር ይባርካችሁ። ለሁሉም ጊዜውን ይጠብቅለታል በማለት ሰላም መካነ ኢየሱስ ትምህርት ቤት የተማራችሁ ኢትዮጵያ ውስጥ ያላችሁ፣ ውጭም ያላችሁ፣ እዚህ ዝግጅት ላይ ያልተገኛችሁ እንደተነገረው በሚቀጥለው ዓመት ትልቅ ጉባኤ ስላለ፣ ትልቅ ዝግጅት ስላለ፣ ለዚያ ዝግጅት እንዳትቀሩባቸው አደራ ለማለት እንወዳለን። በያላችሁበት ሰላም፣ ፍቅር፣ በረከት ከእናንተ ጋር ይሆን ለማለት እንወዳለን።